ይህ ነገር እንደ እኔ ያሳስበው ሰው አለ ጎበዝ? መራዊት እንግዲህ ልጅቱ በህልሟ ያሰበችውን የሆን የምታደርገው ማለት ነው። እና በህልሟ እንግዲህ ተኝታ ተንደላቃ ተኝታ እንግዲህ ህልሟን ስትቅርጭ ነበረ። ምክንያቱም የመራዊትን ህይወት ስታጠፋ የእናቷንም ጭምር፣ ወይኔ ጉዴ! የሁለቱንም ህይወት አጠፋው እንደ ጭራሽ እያለች ዘና ብላ ማለት ነው። እና አምላኪ ሰላም አሳደረኝ አላለችም። ቆይ ምን ሰርታ ነው ፈጣሪ ሰላም የሚያሳድራት? ተንኮል እያሰበች ማለት ነው እና ግራ ገባይ። ማለት ልጅቶን ከዛ ቤት ማባረር አለባት። አሁን እች ልጅ የመራዊት እናት ጭምር ነው የምታውቃት። የመራዊት እናት ደግሞ አታውቃትም፣ እና ተዋወቂያት የመራዊት እናት ነች ሲላት፣ ናሆሜ አውቃታለሁ እኮ አለች ተክለፍልፋ። የት ሲላት ማለት ቅድም ከልጇ ጋር ሆና አይቻታለሁ አለች። እናም እንግዲህ መራዊትን ልትገል ነው የምትሞክረው። ጨው መጥብጣ እንግዲህ ለመድኃኒት መዋጫ ጨው መጥብጣ ሰጠቻት። ነገር ግን ሴት እይቶ ስትቀም ሰው ጨው ነው። አስባችሁታል? ጨጓሯን አቃጥላል። ልትገላት ነው ልጅቷ። አነሷ ሲጀመር ምንም ሰራተኛ አይመስልም። የሆነች እፉኝት ነገር ናትና የመጣችው ለበቀል ነው። ሰው እኮ እንደዚሁ ያስታውቃል። የሆነ ጥኒ የመጣች ቀን ጀምሮ ነው የሆነ ተልእኮ እንዳላት ያወቅኩት። እና እውነት ለመናገር በጣም ነው ያሳዘነች። የመራዊት መጨረሻዋ ምን እንደሚሆን አላውቅም። አሁን እዚህ ጋር ለራሷ ያላት ራሷ መራዊት እንጂ ማንንም አይደለም። መንቀሳቀስ፣ መንፈራፈር እንደምንም ብላ መናገር አለባት። እችን ልጅ ከዚህ ቤት አስወጣልኝ፣ ነው አለቀ። ሳት ቀድማት መራዊት መቅደም አለባት እንጂ አለበለዛ ናሆሜ ከባድ ችግር ውስጥ ነው ያለው ማለት ነው። እና ልጅቱን እሱም ተጠራጥሯታል። እች ልጅ ግን ምናም ደስ አላለኝም፣ ግን ደግሞ አባዬ ደላላው ጥሩ ሰውነች ብሎ ስላመጣልኝ ተቀበልኳት እንጂ እያል ነው። እና የመራዊት መናት ናሆም፣ እቺ ልጅ ግን እንዴት ናት? ጥሩ ናት። አላምቅም፣ ምን የማዬ፣ ምኑን አወቅኩት በለሽ፣ ነው ከመጣሽ ገና ሁለት ቀን ነው አለ ማለት ነው እና መራዊት እዛ ጋር አይኗን ማንከባለል እንጂ መናገር አትችልም። ምንም የተሰጠሽ ካራክተር ቢሆንም እንኳ ግዴታ የሆነ ነገር ማለት አለብሽ እንዴ! ጠረሱ መዳን ያለብሽ ራስሽ ነሽ። ሰው የለሽም ከጎንሽ ማለት ነው። የናሁም እናት እንግዲህ የለችም፣ ሌላ ሀገር ሄዳለች። እንግዲህ እንዳያችሁት ናሁም እና እናቷ ቁጭ ብላ የመራዊት እናት ሳሎን ቁጭ ብላው ቢላዋ ይዛ ጭራሽ ሳሎን አይኗን ጉርጣ ስመስላ እያየቻቸው ነበረ። ስታስፈራ በፈጣሪ ከዛ በኋላ ናሆም አንቺ ምንድን ነው እሱ ሲላት፣ ምኑ ቢላ ይዘሽ እዚህ የቆምሽው? ሽንኩርት ልከትፍና እኮ የጠራሃ ይመስለ ነው። በሂጂ ለማየ ምሳ ስሪና ምሳ አምጪ ቡና ማፊ አላት። ሄደች ማለት ነው። እና ከዛ በኋላማ ማ እሰራላችኋለሁ። እቺ ሴትዮ ደግሞ ምን አባቷ ልሰራ ነው እዚህ ቤት የመጣችው? እኔማ አላማዬን ሳላሳካ ከዚህ ቤት ውስጥ የትም አልሄድም እያለች እንግዲህ ብቻዋን ታወራለች፣ የና የዚች የመራዊት እናት ወይ ይዛት መሄድ አለበት ልጇን፣ ወይ ደግሞ ብቻ የሆነ ነገር እችን ልጅ ማባረር ነው ከዛ ቤት እንጂ የሆነ የምታደርገው ነገር አለ ልጅቷን። ምናም ደስ አላለኝም። እና አሁን መምናቱ የልጅቷን እናት ስለመጣች ላይቀመጥ ይችላል። እነ ጽናትም ደግሞ እንደመታያቸው እየሄዱ አይደለም እዛ ማለት ነው። ስለዚህ መራዊት ያለሽ አማራጭ እንደምንም ብለሽ ተነሽ ከዛ ቦታ ማለት ነው። ምንም በቃ ደራሲው የሆነ ነገር ማድረግ ያለብህ እንጂ መራዊት መሞት የለባትም፣ ብዬ ነው የማስበ ነው። መራዊት ከሞተች በጣም ነው የሚያስጠላው። እውነት ለመናገር የጽናትንና የኪራን ደስታ አይተናል። በእርግጥ ደስ ይላል፣ ግን ደግሞ የመራዊትም ደግሞ አዘን መሆን የለበትም። ልጇን ብታጣም እንደምንም ብላ አገግማ መነሳት አለባት። ባይኒ ከዛ ጋር ማለት ነው እውነት ለመናገርና አንዳንድ ጊዜ ያስተምራል። በእርግጥም ግን እስከ ዛሬ ኖራ ኖራ አሁን ከየት መጣች? ነው ይዘው አይ ኖራ ሱ ያስፈራ ጌታ ሆይ የምትለው ብታጣ አንቺ ለሆድማ ከመቼ ጀምሮ ነው ጨው ተበጥብጠው የምጠጣው? ስትላት የና የመራዊት እናት እናቴ ስታደርግ ስላየው ነው አለቻት። አይ እንደዚህ ከማድረግ ሐኪምን ማማከሩ ይሻላል እንጂ ጨው እኮ ጥሩ አይደለም አለቻት። ከዛ ጥላት ወጣች። የመራዊት እናት ግን በጣም ነው የተጠራጠረች፣ ልጅቷን እውነት ለመናገር ማለት ነው። ልጅቱ ምንም ምንም ደስ አይል ምኗም ማለት ነው። እና እንግዲህ መርዬ እንደምንም ብለሽ ተፍጨርጭረሽም ሆነ ተጣጥረሽ፣ ከዛ ጋር መነሳት ወይ መንቀሳቀስ ወይ መናገር አለብሽ ማለት ነው። ልጅቷን ጠንቅቀሽ ታቃያታለች። መች ማን እንደሆነች መራዊት ብቻ ናት እች ልጅ የምታውቃት እንጂ ማንም አያውቃት። ስለዚህ እች ልጅ የመጣችው ለበቀል እንጂ ለስራ አይደለም። እንከባከብልሃለሁ። በደንብ አድርጌ ነው የመንከባከብልህ። ታያኛለህ። እኔ ሰው አይደለሁም። የወንድሜን ሕይወት እንዳሳጣችሁ እኔም ደግሞ ሕይወቷን ቀጥፌ ነው ከዚህ ቤት የመሄደው። እያለች እንግዲህ ብቻዋን ታጎረመርማለች ክሽን ውስጥ። ስለዚህ መራዊት እባክሽን ንቂ ማለት ነው። እና ሰላም ውድ እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ እፉኝት የሆነች ሰራተኛ ተብየዋ ማለት ነው። ሰራተኛ አይደለችም። እርግጥም እሷ የመጣችው ለበቀል ነው እንጂ ለስራ አይደለም። እንግዲህ ገና የመጣች ቀን ነው፣ አይታችሁ ከሆነ ስታስፈራራት የነበረው። ትላንትና ጭራሽ እንደ ሶፋ ላይ ተጋድማ ያ ይመስል ከዛ በኋላ እሰራልሻለው እያለች እንግዲህ መጀመሪያ ቢላዋን ይዛ ነው መኝታ ቤት የገባችው። ከዛ መራዊት ምጮ አትችልም። ቢላውን ትራሷ ጋር አስቀመጠች እና ትራሷን ብድግ አድርጋ እፍ እናደርገቻት። ከዛ በኋላ የዚች የመራዊትና ስትመጣ እሷንም በቢላዋ ሆዷ ላይ ወጋቻት። ይሄ ማለት በትክክለኛው የሚሆን ነገር ነው ያለመችው ልታደርገው ያሰበችውን እንጂ አንድ ሰው የማያደርገውን ነገር አይምሮ ውስጥ አያመጣውም ሲጀመር ማለት ነው። እና መራዊት ደግሞ እንግዲህ እችን ልጅ እንዳየቻት ነው አይኗ ከአይኗ ውስጥም በመፍሰት ሲጀመረው ስለዚህ፣ እንደምንም ብላ ለን አሁን ወይ ለእናቷ የሆነ ነገር መናገር አለባት። እች እኮ የድሮ የፍቅረኛዬ እህት ናት። ስለዚህ የመጣችው ለበቀል ነው። እችን ልጅ ከዚህ ቤት ውስጥ አስወጡልኝ፣ ወይም ደግሞ ማዬ አንቺ ይዘሽኝ ወደ አገርሽ ሂጂ። እንደዛ መሆን ያለበት ወይ ነ ጽናት ቤት ጽናት አሁን ላይ እቤት ውስጥ ስላለች ጽናት አጠገቧ ታያታለች። እዛም እዚህም ብላ ማለት ነው ሶፋ ላይ ግን እዚህ ጋር ብቻውን አገኝታ ትችል የሆነ ነገር አድርጋት ነው የምትሄደው። እና ብቻ ውስጤ በጣም ሰላም አታዋል በመራዊት ጉዳይ ማለት ነው። ሲቀጥል ደግሞ የመራዊት እናት እዛ ጋ ከልጅሽ ጋር ከማልቀስ ልጅሽን ይዘሽ ሄደሽ ልጅሽን አስታመሽ ስታገግም ወደ ራስሽ ማምጣት ልጅሽን ማለት ነው። ምክንያቱም አራስ ልጅ ናት፣ ወልዳ ባታቅፍም ልጇን ግን ደግሞ ምንም ማድረግ አይቻልም። ስለዚህ ያላት አማራጭ ከእናቷ ጋር ሄዳ እዛ ድና መምጣት እንጂ እዚህ ሆኜ ከዚች ከልጅ ጋር እዚሁ እደረቃለሁ ማለት ዘበት ነው። እንግዲህ ከዛ በኋላ እናቷን ከወጋቻት በኋላ ወይኔ ብላ ዘላ ተነሳች። ከዛ ምን ሆሜ ሲሮጥ መጣና እንዴ፣ ምንድን ነው አንቺ፣ ምን ሆነሽ ነው ሲላት ምን ሆንኩኝ አለች ልማይቼ ነው። አይ በይ ጸልይና ተመልሰች ተኝ ብሎ ማብራቱን ለጠፋ ሲል አይተው አታጥፋው፣ እንደዚሁ ይሻለኛል። አምላኪ ሆይ ሰላም አሳድረኝ አለች እኮ። ጭራሽ ተንኮል እያሰቡ ሰላም አሳድረኝ ማለት እንግዲህ። ናሆም በዚህ ሰዓት ምንም ሊጠራጠር አልቻለም። ልጅቷ ሲጀመር ሁለ ነገሯ እኮ ያስታውቃል፣ አይኗ ሲንቀሸቀሽ እንደ ሌባ ማለት ነው። እጅ ልጅ የሆነ ተንኮል ባታስብና ጨው በጥብጣ ለዚች ልጅ አስጣቶ ነበር። ለዛውም እናቷ ባለችበት አስባችሁታል። ሽንቷንም ቀርታ አለመስጠቷ ጥሩ እንግዲህ ናሆም ደግሞ የእሷ የምታደርገው ነገር ነው እየነገራት ያለው፣ እኔ በሌለውበት ና መራዊትን ሻወር ቤት እንዳታደርሻት አለ። ጎትታም ቢሆን ታደርሳታለች፣ ልትገላት ስለምትፈልግ ማለት ነው። ሲቀጥል ደግሞ መራዊት ጫጫታ አትወድም፣ የሚረብሻት ነገር እንዳታደርጊ። አውቃ እሷ የምታጠፋውን ጥፋት ነው እየነገራት ያለውን አሁን ማለት ነው። እሷ ደግሞ እሰራልሀለሁ እኔ መነኝ እኔ መጣሁት ለበቀል እንጂ ሚሰል ልንከባከም ወይ ልላደንልህ አይደለም እያለች እንግዲህ በልቧ ብዙ ነገሮች ይመላለሱባታል እና መድኃኒቱን እንግዲህ እዛ እየሄደች መራዊት ጋር እያደረሰችው ትመልሳለች። እመሰጠሽ መስሎሽ፣ አረ ልትደኝ ሲያምርሽ ይቀራል። በደንብ ይሁኝ። እስኪ እንዴት ነው አወቅሽ? ወንድሜ ነው አልመስልም እያለች እንግዲህ መራዊትን እያስፈራራቻት ትገኛለች። መሩዬም ደግሞ አይኗን መንከባለልና አምባዋን መርገፍ እንጂ ምንም የምትለው ነገር የለም ስለዚህ ለራስሽ ያለሽው አንቺ ራስሽ ነሽ ተንቀሳቅሰሽም ይሁን በዳደሽም ሄደሽ ይሁን እችን ልጅ አስወጡልኝ ከዚህ ቤት ብለሽ መናገር አለብሽ መራዊት እንጂ ህይወትሽን ታጫለሽ ልጅሽን እንዳጣሽ ማለት ነው ምን አይነት ክፉ እኔ እንደውም እችን ልጅ ያየዋት ቀን ሲሆን የላከቻት መስሎኝ ነበረ ማለት ሲሆን ነበረች እንደዚህ መራዊትን ጥመት ያደርጋ የያዘችው እዛ ቤት እንግዲህ ወይ ጽዮን ልካት ይሆን እል ነበር። ከዛ በኋላ ይህኝ እስቲ ወንድሜን አልመስልም ስትል ነው የነቃወት ማለት ነው። እኔ ራሴ ማለት ከዚህ በፊት እንግዲህ መራዊት ታውቃታላችሁ፣ ከናወም ጋራ ሳትገናኝ በፊት ከናወም ጋራ እንደዚሁ ቅርርብ ላይ እያሉ ጓደኛ እንደነበራትና በሷ ምክንያት እንደሞተ ብቻ ብዙ ነገር ተናግራለች። እኔ ለእሱ እንደማልገባ በቃ ከእኔ ተስፋ እንደሚ እንዲቆርጥ አድርጌ ቤሎ ለብሼ ፎቶ ተነስቼ ደብዳቤ አድርጌ ላኩለት። ያንን ደብዳቤ ሳይ እራሱን አጠፋ። ቤሎውንና ደብዳቤውን ሳይ እንግዲህ ልጁ እራሱን አጠፋ። ምክንያቱም በጣም ነው የሚወዳት። ያ ደግሞ እንደዛ የሆነው በእኔ ምክንያት ነው። እኔ ነኝ ጦሰኛ። ስለዚህ አንተም ደግሞ በእኔ ምክንያት እንድትጎዳና እንድትሰበር እንድትሰበር አልፈልግም ናሆሜ ከቻልክ ከኔ ራቅ። ብላ ብዙ ጊዜ እንግዲህ እምቢ ብለዋለች። ናሁም ተስፋ ቆርጦ ነበረ። በጣም ብዙ በጣም ብዙ ማለት ነው። ከነ ኪራቤት ሁሉ ቀርቶ ነበር። ከተወሰነ ጊዜ ደግሞ በጽናት ምክር ወደ ራሷ እንድትመለስ እና ናሁምን ወደ እሷ እንዲቀርብ አደረገች ማለት ነው። ጽናት ከዛ በኋላ የፍቅር ጥያቄውን ተቀበለችው። አሁን እንግዲህ ያ ሁሉ ከሆነ በኋላ አጠያይቃ ከናዝሬት እዚህ ደረስ መጣች ማለት ነው። ጅድንቢት አሁን መራዊት ያለሽ አማራጭ በእጅሽም በምልክትም ይሁን ብቻ በሆነ ነገር መናገር አለብሽ አለ። በለዚያ ግን ማፌ ፋይዳ ሕይወትሽን አታገኛትም ማለት ነው። እና እንግዲህ እሱ የሆነሽ እንጂ ሌላ ምንልሽ አለው አለሚ ናአሁምም የመራዊት እናት በመምጣቷ ደስተኛ ነው። ግን ሰራተኛዋ ነገር ምንም አልተዋጠለት ምንም ማለት ነው። እማዬ እኔ ምኑንም አላውቅም። እናቴ ከመጣች ገና ሁለት ቀን ሆነ። አባዬ ነው ያመጣት፣ ግን ደግሞ አላቅም ብቻ እኔ አሁን ሀሳብ ጭንቀት የለቀቀብኝ የእሷ የመራዊት ነገር ነው። እቺ ምን ትሆን ምን ትሆን እንኳ አላቅም። ብቻ ጌታዬ እባክን ሚስትናን ሚስት ናን ተጠብቅልኝ እያለ እንግዲህ ወደ ፈጣሪው ያንጋጠጠ ፈጣሪውን እየለመነ ይገኛል ማለት ነው። እውነት ለመናገር ናሆሜ በጣም ነው የሚያሳዝነው። እውነት ከታማሚ አስታማሚ እንደሚጎዳ በጣም ከባድ ነውና በእውነተኛው አለም ነው እየሰሩ ያሉት ናሆምና መራዊት ይህንን ነገር ማለት ነው በጣም ነው እንጃ። እናም እንግዲህ እቺ ልጅ በትራስ እንዳያችዋት ትንፋሻን ቁርጥ አድርጋ ልትጨርሳት ነው ማለት ነውና ያሰበችው ነው በህልሟ የመጣው ስለዚህ